ይቅር ማለት አንደበት ብቻ አይደለም፣ ባ ከውስጥ መፋቅ ተፍቆ መውጣት አለው። ይሄን ደግሞ ማድረግ የሚችለው ይችላል ማለት መንፈስ ቅዱስ ብቻ መንፈስ ቅዱስ ነው። እንዲህ አይነቱ ስራ የመንፈስ ቅዱስ ስራ እንዲህ አይነቱ ስራ የመንፈስ ቅዱስ ስራ ስለሆነ ነው ተጋድሎ የሚጠይቀው። እባክህ እግዚአብሔር፣ ይቅር ለማለት የሚችልበት ልብ ስጠኝ ነው። ይቅር ማለት አቅሙ ያላቸው መሪዎች፣ ይቅር ለማለት አቅሙ ያላቸው የሃይማኖት አባቶች፣ ይቅር ለማለት አቅሙ ያላቸው አባቶች፣ እናቶች፣ ወጣቶች ካሉ አገር ሰላም ነው። ችሎታም ይጠይቃል። ይቅር ለማለት አቅም ይጠይቃል። መንፈሳዊ አቅም በቃ ተቸዋለሁ ሲባል ለመተው አንዳንድ ጊዜ ከመጀመሪያ የቅርታ ልቡና ያላቸውና ይህንን መንፈስ ቅዱስ ያበለጸገላቸው ሰዎች ወዲያው ይረሱታል። አንዳንዶቻችን ደግሞ ለመረሳት ረዥም ጊዜ ፍጅብናል። ስለዚህ ምንድን ነው ማድረግ ያለብን? ይዘነው ነው መቀመጥ ያለብን አይደለም። እግዚአብሔር ይቅር የማለት አቅምን ሊሰጠን መጸል ያለብን መጋደል አለብን? እባክህ እንድረሰው አድርገኝ፣ ይህን ነገር እንድረሰው እንደዘነገው ከአእምሮዬ አውጣው ማለት አለ። ይሄ ማለት ምን ማለት ነው? የይቅርታ አቅም እንዲሰጠን እየጸለይ ይሄ ነው እንግዲህ። ይሄ ባለበት ምግዜ ሰው ስለ በተዳር መሀል ግጭት ቢፈጠር የይቅርታ ልብ ያለው ሰው ሃይማኖት ያለው ሰው እና የይቅር የማለት ችሎታ ያለው ሰው ሽማግሌ አይጠይቅም። እግር ስር ለመውደቅ ዝግጁ ናቸው። እነዚህ ሶስቱ የተሟሉላቸው ሰዎች ተበድለው እንኳ ይቅርታ ይጠይቃሉ። ተበድለው እንኳ አሁን እንዲህ አይነት ሰዎች ሲታዩ በሌላ ነገር አይደለም። ይቅር ለማለት የሚያስችል ሃይማኖት፣ የይቅርታ ልብና ይቅር የሚል ችሎታ፣ ይቅር ብሎ የመተው ችሎታ ስላላቸው፣ አቅም ስላላቸው፣ መንፈሳዊ አቅም ስላላቸው ነው የሚተውት። አንዳንድ ባህሎቻችን በነገራችን ላይ ከዚህ ውጪ የሚሆንበት ጊዜ አለ። ክርስትና ያልቃኛቸው ብዙ ባህሎች አለ። ክርስትና ያልቃኛቸው ሁለት ሺህ ዘመን የኖረ ክርስትናችን ያላሸነፋቸው ባህሎች አንዱ የቂም የበቀል ባህል ነው። መቃብሬ ላይ እንዳትቆ እኔ ስሞት እንዳትመጣ፣ ስሜን እንዳትጠራ። ይሄ ክርስትና አይደለም፣ ይሄ ክርስትና አይደለም። ክርስትና ያላሸነፈው ባህላችን በለው። እገሌ የሚባለው አባትህን እንደዚህ ሲያደርግ ኑሯል፣ ታላቁ ወንድምህን እንደዚህ ያደርግ ኑሯል፣ እናትህን እንደዚህ ሲያደርግ ኑሯል፣ አንተ ተወልደህ ካላሳየህ። ይሄ ይሄ ክርስትያን ባህል ሰውን ለይቅርታ ነው ማዘጋጀት ያለበት። ሰውን እኛ ስለገደልነው ብቻ አይደለም የሚቀጣው በነገራችን ላይ ቅጣት ከሚቀጣው በላይ ይቅርታ የሚቀጣው ይበልጣል። ይቅርታ ትልቅ ቅጣት ምሕረት ብቻ አለም እንደ ኮሶ ነው። ኮሶ ሰው ሲጠጣው መድኃኒትም ነው፣ ምሬትም ነው። ይመረዋልም፣ ያድነዋል። ይቅርታ ምሬትም ነው፣ ድህነትም ነው። ምክንያቱም ያ ሰው ሁልጊዜ እዚህ ውስጥ ነው የሚቀመጠው። ብንገርፈው፣ ብናስረው፣ ገንዘቡን ብንወስድበት ከውጭ ነው የሚቀረው ቅጣቱ። ይቅርታ ግን ልብ ውስጥ የሚቀር ቅጣት፣ ትዝ ባለው ቁጥር ውስጡ ይቀራል ያ ሰው ውስጡ ነው ተስሎበት፣ ነው የሚቀረው። እዚህ ውስጥ ይቀራል። የዛ ሰው ንግግር የሱን በደልና የሰውየውን ንጽህና እያነፃፀረ፣ ይሄ ሰው ከጸጸት አይመለስም። ለኛ ላይ ነግረን ይችላል፣ ግን ልቡናው ነው ሰላም ሆኖ አይኖርለትም። ውስጡ አንድ ማንም አይፈቃት ነገር ተቀምጣለች። ይሄ ትልቅ ቅጣት፣ ትልቅ ቅጣት። ይሄንን ካለን ማህበረሰብ በሰላም መኖር ይችላል፣ ቤተሰብ በሰላም መኖር ይችላል። እንደ ክርስትና ይሄን ማዳበር ይቅር በሉኝ ብሎ መሄድ ማሸነፍ አይደለም። ይቅር በሉኝ ብሎ መሄድ ማሸነፍ ነው። እኛ ብዙ ጊዜ ከምናያቸው ከስጋና ደም ሰዎች ጋር ስለምንፎካከር ነው እንጂ በይቅርታ የሚሸነፈው ትልቁ ጠላት ሰይጣን። ሰው ሰይጣንን ማሸነፍ ከቻለ ጓደኛውን ማሸነፍ አያቅተው። ሰው ሰይጣንም ማሸነፍ ከቻለ ጎረቤቱን ማሸነፍ አያቅተው። ሰው ሰይጣንን ማሸነፍ ከቻለ ጠላቱን የሚለውን ሰው ማሸነፍ አያቅተው። ስለዚህ ይቅር በለኝ ብሎ የሚሄድ ሰዎች በጣም ጀግናው ሰው እሱ አንዳንዶቻችን ግን ለምን ታረግ ስንባል እንደምን ላድርግ ይቅር በለው ብሎ ሽማግሌ ይዙብኝ በጣም እንዴት ላድርግ ብሎ ማውራቱን ነው እንደ ጀግነት የምንቆጥረው። ያ ተሸናፊ ሰው ነው። ያ ተሸናፊ ነው። መድኃኒ ዓለም ኢየሱስ ክርስቶስ ስጋን ለብሶ ምድር ላይ በመጥቶ እሱ ታራቂ፣ እሱ አስታራቂ፣ እሱ ደግሞ እንደገና አማላጅ ሆኖ ሶስቱንም በአንድ ጊዜ አባቱ የሚያደርጉትን አያውቁም ብና ይቅርበላቸው ብሎ ለማኝ ይቅርብ ያለሁ ብሎ አምላክ ተመልከ እንደገና ደግሞ አዳምን ወክሎ ደግሞ እባክህ ይቅር በለኝ ባይ ሶስቱንም በአንድ ጊዜ በመስቀል ላይ ፈጽሞ እጅና እግሩን ሲቸነከር ሰዎች ያሸነፉት መስዋዕት ግን የተሸነፉት መስዋዕት መድኃኔዓለም ነው። ሞትን ድል አደረገ። ቂምን ድል አደረገ። በቀልን ድል አደረገ። ፍቅርን መሰረተ። ስለዚህ ይህንን የሚያደርግ ሰው ጀግና። ስለዚህ ያለ ይቅርታ ባህል ማህበረሰብ ሊኖር አይችልም። በመንግስትና በማህበረሰብ በመንግስትና በመንግስት በፖለቲካ ፓርቲዎች እና በፖለቲካ ፓርቲዎች በአንድ ጎሳና በሌላ ጎሳ ማ የይቅርታ ባህል መኖር ይቻላል። በየባህሎቻችን በየቦታው ስንሄድ ይቅር የመባባል የመካካስ ኢትዮጵያ ይህን ያህል ዘመን የኖረችው አሁን የምናያቸው ፍርድ ቤቶች ኑረው አይደለም። እንዲህ አይነት ባህሎች ናቸው ይዘዋት የኖሩ በበቂ ሁኔታ እንኳ ባይኖሩ፣ እንደዚህ አይነት ባህሎች ግን አልፎ አልፎ እናገኛቸዋለን። ስለዚህ ሃይማኖት አባቶችን፣ ፖለቲካ ሰዎችን፣ ሰባኪያን፣ ሌሎቻችን የይቅርታ ባህል እዚች ሀገር እንዲነግስ ማስተማር ይችላል። ልጆቻችንን ከታች ጀምሮ ይቅርታ ብለው እንዲጠይቁ ማስለመድ ብቻ ይቅርታ ጠይቅ ብለን ማስለመድ መቻል አለበት። ሂድና ግንባሩን ብለ ሆነ እያልን አሳድገናቸው ችግር የመጣ ይቅርታ ጠይቅ ጉልበት ሳ አንተ ደግሞ ይቅር ብያሃለሁ በል ብለን ማሳደጋል። ከትንሿ ነገር ጀምሮ እስ በየመስሪያ ቤቶቻችን የሚሄድ ገፍተው ለሶስት ቀን የቀጠሩንን ቀጠሮ ለሳምንት ሲያራዝሙት የሰጠናቸውን ኃላፊነት አልወጣ ሲሉ እኮ ምንም አይሰማቸውም። ብዙ የየመሳዊት ሰዎች እኮ አሉ። ይቅርታ ለዛሬ ቀጥሬ ነበረ አልተሳካልኝም አይሉም እኮ በቃ ለነገራ ከፈለክም። ይሄ አስተዳደጋቸው የይቅርታ አስተዳደግ ስለሌላቸው ሰው እንዲሰማው አድርገን ስለማና ጥፋቱ እንዲሰማው አድርገን ስለማናሳድግ ይሄ ከአስተዳደጉ ነው። ሲያጠፋ መቆም መቆም ብቻ አይደለም አጥፍቻ ነው ለይቅርታ መጠየቅን ከወላጆቹ እንዲለምድ ካላደረግነው በጭራሽ ነገር በትልቅ መሪ ሆኖ አጥፍቼ ነበረ፣ እንዲህ እንዲህ ሳደርግ ተሳስቼ ነበረ፣ ህዝቦ፣ ይቅር በለኝ የሚል መሪ አናገኝም። እንዲህ አይነት መሪ ብናገኝ እንኳን ደግሞ ይቅር ለባለ ዝግጁ ያልሆነ ህዝብ ከሆነ አይ ይቅር ብለና አለ ሚል ህዝብም አናገኝም። እንዲህ አጥፍቻለሁ ካልክማ ተሰቀል የሚል ህዝብ እንደምናወጣው እንደሚሰቀል ካወቀ ማን መሪ ነው? ይቅር ታምልሽ ወታ፣ ይሄ ሁለታችን ላይ ይመጣል። ይሄን ነው ክርስትና በዓለም ላይ የመሰረተው ትልቁ መሰረት ይህ ይቅርታ መሰረት፣ ይቅር ተባብሎ ነገሮችን የማሸንበት መሰረት። በነገራችን ላይ ይቅርታ ወንጀልን መሸፈን አይደለም። ሰው በወንጀሉ ሊቀጣ ይችላል፣ በወንጀሉ ሊቀጣ ይችላል። ምክንያቱም ወንጀል ሲፈጽም ሌላ አብሮ የሚፈጽማቸው ብዙ ነገሮች ስላሉ፣ ያኛው ሰው ግን ይቅር ለማለት የሰውየው መከሰስ እና አለመከሰሱ ወሳኝ አይደለም። ፍርድ መሰጠትና አለመሰጠት ወሳኛል። እሱ ደግሞ ሌላ መስመር እኛ ግን ሁልጊዜም የይቅርታ ልብ ሊኖረን የይቅርታ እምነት ሊኖረንና ይቅር የማለት ችሎታ እንዲሰጠን ሁልጊዜ እግዚአብሔር መለማ ይቅር እንለው። ይቅር ማለት መርሳትን ስለሚጠይቅ ሰው ይቅር ሲል ቢያንስ ሁለት ነገሮችን ማሟላት መቻል አለበት። አንደኛ ከልቡ መሆን አለበት። በቃ ይቅር ነው ሲል ከልቡ። ከልቡ መሆኑ ብቻ ሳይሆን ደግሞ ከዚያ በኋላ ወደ ጥንቱ ለመመለስ ዝግጁ መሆን አለበት። ከባዱ እሱ። እግዚአብሔር አዳምን ይቅር አለው። ይቅር ሲለው እኮ ወዴት ነው የመለሰው? ወደ ነበረበት ወደ ገነት ነው የመለሰው። ሙሉ ይቅርታ ነው የሰጠው። እኛም እንደዛ ነው። አንድን ጓደኛችን፣ አንድን አባታችን፣ አንዲት እናታችን፣ ሚስት፣ ባል፣ ልጆች ጋር ተጣልተን ይቅር ስንባባል ወደ ጥንቱ ካልተመለስን ይቅርታው ሙሉ ይሆናል። ይሄ ነው እንግዲህ አቅም የሚጠይቀው ይሄ መንፈሳዊ አቅም ይጠይቃል። ይሄ ጸሎት ይጠይቃል። አሁን ከተጣላችሁት አምስት ዓመት ተኳርፋችሁ ከኖራችሁ ሰው ጋር እንደገና አብሮ ቁጭ ብሎ ቡና መጠጣት ከባድ ነው ለእኛ ተኳርፎ ግን ኖሮ ባልና ሚስት እንደገና አንድ አልጋ ላይ መተኛት ከባድ ነው እንዴ። እንዲህ ስታደርገኝ ከርማ፣ እንዲህ ሲያደርገኝ ከርሞ አሁን ከሱ ጋር እንደው መልሼ እጅን ላነሳ፣ አብሬ ልጎራረስ? ይሄ ይቅር አልተባባለ። ስለዚህ እነዚህ ሁለቱ ስለሚ ከልብ ይቅር ማለትና ወደ ጥንት መመለስ ስለሚጠይቅ ሄደ መንፈሳዊ ያቅር ይጠይቃል። ልክ ነው፣ ከባድ ነው። አላዳበር ነው ጸጋ አላደረግ ነው ወይም አልተቀበል ነው። ግን የግድ ነው። ይሄ ጸሎት ይጠይቃል። እባክህ እግዚአብሔር እንዲህ አይነት ልቡና አስጠኝ ባክሊና ለዚህ ዝግጁ አድርገው እኔ ፈልጋለሁ ፍላጎት ብቻውን በቂ ስላልሆነ አቅምም ስለሚጠይቅ ይቅርታ ፍላጎት ብቻ አይደለም አቅምም ይጠይቃል አቅሙንም ትጠርልኝ አንተ ልቡናዬን ቀይረህ ይቅር ሲል ከልቡ እንዲሆን ይቅር ብሎ ደግሞ ረስቶ ወደ ጥንቱ መመለስ እንዲችል የሚያደርግ ልብ ስጠን ብለን መጸለይ መቻል አለብን እንዲህ ከሆነ ከግለሰብ እስከ ጠቅላላ አገር እስከ ዓለም ድረስ ሰላም ማሆኑበት ነው ያለ አንዱ የሰላማችን የመደፈረስ ምክንያት ከትንሽ እስከ ትልቁ የይቅርታ እምነት፣ የይቅርታ ልብና የይቅርታ አቅም አለመኖር ለሁሉም ሁሉንም የሚያደርግ መንፈስ ቅዱስ ስለሆነ አባቶቻችን ጸሎት በእመቤታችን ቅድስት ድንግል ማርያም ማማላጅነት ቀድሞን በገባው ቃል ኪዳን መሰረት ለሁላችንም የይቅርታ እምነት፣ የይቅርታ ልብ እና ይቅር ለማለት የሚችል አቅምም እንዲሰጠን የእግዚአብሔር ቸርነት የድንግል ማርያም አማላኝነት ከሁላችን ጋር